ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ እንግዲህ የምንመለከተው የራሱን ጡት በራስ ስለመመርመር እና በአጠቃላይ የጡት ህመሞች ከምን የመጡ እንደሆኑ እንዲሁም እንግዲህ እነዚህ ህመሞች መቼ ይከሰታሉ የሚለውን እንግዲህ በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ግን ይሄ ቪዲዮ እጅግ ጠቃሚና አስተማሪ ስለሆነ ለሌሎችም እንዲደርስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ። አሁን በቀጥታ ወደ ጉዳያችን እንገባለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ የራስን ጡት በራስ መመርመር ማለት አንዲት ሴት በቤቷ ወይም ደግሞ ምቾት በሚሰማት ቦታ የራሷን ጡት መመርመር የምትችልበት ዘዴ ነው እንግዲህ ይህንን ምርመራ ማንኛውም ሴት ለአቅመ ሔዋን ከደረሰች ጊዜ ጀምሮ እንድታደርግ ይመከራል እንዲሁም እንግዲህ አንዲት ሴት የወር አበባዋ በመጣ በመጀመሪያ ሳምንት እንድትሰራም ይመከራል በአንጻሩ ግን የተለያዩ ምክንያቶች የወር አበባዋን የማታይ ከሆነ ለምሳሌ በእርግዝና በወሊድ መቆጣጠሪያ መድኃኒቶች ወይም ደግሞ እድሜዋ ገፍቶ በማረጧ ምክንያት የወር አበባዋ የማታይ ከሆነ በየወሩ ተቀራራቢ ቀን በመምረጥ ማድረግ የምትችል ይውላል ማለት ነው እንግዲህ ይህን ራስን የመመርመር ዘዴ እንግዲህ ተመራጭ ነው። ምክንያቱም ለመስራት ቀላል መሆኑና ምንም አይነት መሳሪያ አያስፈልግም። እንዲሁም የራስን ጤና ራስን መወሰን እንድትችሉ ያደርጋል። እንግዲህ ምቾትንም በማይነሳ መልኩ መስራት ይቻላል። እንዲሁም የጡት ካንሰር ገና ሳይሰራጭ በመጀመሪያ ደረጃ ላይ እያለ ለማወቅና አስፈላጊውን ሕክምና ለማድረግ ይጠቅማል። እንዲሁም ብዙን ጊዜ የሚፈጅ አይደለም። ይሄ ከአምስት እስከ አስር ደቂቃ በቂ ነው ለዚህ ምርመራ። ስለዚህ ይሄ ደግሞ በጣም ተመራጭ ያደርገዋል፣ ማለት ነው። እንግዲህ የራሴን ጡት በራሴ ስመረምር ምን አይነት ሂደቶችን መከተል ያስፈልጋል የሚለው፣ እንግዲህ መጀመሪያ ከተገኘ መስተዋት ፊት አሊያም ኖርማሊ በመቆም ክርኖቻችሁን በማንቀሳቀስ እና ሁለቱ ጡቶቻችሁን በማወዳደር የተለየ ለውጥ ካለ መመልከት፣ በመቀጠልም በጀርባ ምርመራ በሚደረግበት ጎን ከታች ትራስ በማስገባት በማንጋለ የሚመረመረውን ጡት ተቃራኒ እጆች ማለትም ግራ ጡት ከሆነ፣ ቀኝ ጡት ከሆነ ደግሞ በግራ እጅ ጣቶችን በመጠቀም ከዛ ጡቶቻችሁን በማክበብ ሁኔታ እየዳበሳችሁ ማንኛውም አይነት የተለየ ነገር ወይም ደግሞ እባጭ መፈለግ ነው ማለት ነው። በመጨረሻም የጡታችሁን ጫፍ ጫን በማለት የሚወጣ ፈሳሽ ወይም ደግሞ ደም ካለ ማየት ይኖርባችኋል። ይህንን በምታደርጉበት ወቅት እንግዲህ ማንኛውም አይነት የሚያስፈራ ወይም ደግሞ እንግዳ ነገር ካገኛችሁ አቅረባችሁ ወዳለ የጤና ተቋም በመሄድ መታየት ይኖርባችኋል ማለት ነው። እንግዲህ ለዚህ ጋር ተያይዞ እንግዲህ የጡት ህመም በሁለት ይከፈላል። እንግዲህ አንደኛው ዙር ጠብቆ የሚመጣ የጡት ህመም ይባላል፣ ወይም ሳይክሊካል ብሪስት ፔን ይባላል። ይህም እንግዲህ ከወር አበባ ዑደት ጋር የተቆራኘ ነው። ይህ በአብዛኛው ሴቶች ላይ የሚከሰተው የጡት ህመም አይነት ነው። እንግዲህ በሰውነት ውስጥ የሆርሞኖች መዛባት በሚኖርበት ወቅት የሚከሰት ህመም ሲሆን በውጻት ወይም ደግሞ በኦቮሌሽን ወቅት ጨምሮ የወር አበባ እስኪጀምር ድረስ ይቆያል። እንግዲህ ህመሙ አንዳንድ ጊዜ በመላው የጡት ክፍል፣ በአንደኛው በኩል ወይም ደግሞ በሁለቱም ጡቶች ላይ ሊከሰት ይችላል። ህመሙ እንደዚያውም ሆኖ እንግዲህ እስከ ብብት ድረስ ህመሙ ሊሄድ ይችላል ማለት ነው። ሌላኛው እንግዲህ የጡት ህመም ዙር ጠብቆ የማይመጣ ነው። እንግዲህ ወይም በእንግሊዝኛው ነንሳይክሊካል ብሬስት ፔን እንለዋለን። ይህ የጡት ህመም እንግዲህ ከወር አበባ ዑደት ጋር የማይገናኝ ነው። ህመሙን ብዙውን ጊዜ የማያቋርጥ ወይም ደግሞ በተወሰነ አካባቢ በጣም የሚከብድ ሲሆን የሚከሰቱም እንግዲህ ጤናማ ያልሆነ ጡት ሲኖር ለምሳሌ የጡት ካንሰር ሲኖር፣ ጡት ውስጥ እጢ ወይም እብጠት ሲኖር፣ ጡት ላይ ፈሳሽ የቋጠረ ነገር ሲኖር፣ እንዲሁም ጡት ላይ ጉዳት ሲከሰት፣ ጡት ከማጥባት ጋር የተያያዙ ምልክቶች፣ እንዲሁም የጡት መጠንን ለመጨመር በሚደረግ የቀዶ ጥገና የሚከሰት የጎንዮሽ ጉዳቶች ሳቢያ ሊሆን ይችላል ማለት ነው። ሌላኛው እንግዲህ በውጫዊ ተጽዕኖች ምክንያት የሚከሰቱ የጡት ችግሮች አሉ። ለምሳሌም እንግዲህ የደረት ጡንቻ ውጥረት ወይም ደግሞ ጉዳት ነው። እንግዲህ የጎድን አጥንቶች ከደረት ጋር በሚገናኙበት ጊዜ ለስላሳ አጥንት ላይ የሚከሰት ብግነትም ሌላኛው ለጡት ችግሮች መንስኤ ሊሆን ይችላል። እንዲሁም እንግዲህ በደረት እና የጎድን አጥንቶች ላይ የሚከሰት ጉዳት ምክንያት ጡት ላይ ችግሮች ሊከሰት ይችላል። እንግዲህ የጡት መመንስኤ አይታወቅም። ነገር ግን ቀጣይ ከመነግራችሁ ጋር የተያያዘ ሊሆን ይችላል። ከነዚህ ውስጥም እንግዲህ የአእምሮ ለውጥ፣ እንዲሁም ከመጠን በላይ የጨው መጠን ሲኖር ፈሳሽ እንዲከማች በማድረግ እብጠትን ይጨምራል። ይህም እንግዲህ ለጡት ህመም መንስኤ ሊሆን ይችላል። ሌላው እንግዲህ እርግዝናና እና በጡት ውስጥ ፋይቦሪስቲክ ለውጦች እንዲሁም የጡንት አጥንትና የጎድን አጥንት እብጠት ዋነኞቹ መንስኤ ናቸው ማለት ነው። ሌላው እንግዲህ የጡት ህመም ሲያጋጥሟችሁ የተሟላ የጡት ምርመራ ማድረግ አስፈላጊ ነው። እንዲሁም የጡት ህመምንና የወር አበባ ዑደትን ለመከታተል በየቀኑ ህመሙን ሁኔታ ማስተዋል ይኖሩባቸዋል። ሌላው እንግዲህ የወሊድ መቆጣጠሪያ ኪኒኒን ወይም ደግሞ ሆርሞን ቴራፒ የጡት ህመም ሊያስከትል ወይም ደግሞ ሊጨምር ወይም ሊቀንስ ይችላል። አንዳንድ ሴቶች እነዚህ መድኃኒቶች ሲጀምሩ ለመጀመሪያ ጊዜ የጠዋት ህመም ሊሰማቸው ይችላል። እንዲህ አይነቱ ህመም እንግዲህ ቀስ በቀስ የሚጠፋ ይሆናል ማለት ነው። እንግዲህ የጡት ህመም ከካንሰር ጋር የተያያዘ ነው ወይ የሚል ጥያቄ እንግዲህ ምንም መብጠት ከሌለ በካንሰር ምክንያት የጡት ህመም በጣም አልፎ አልፎ ነው የሚሆነው። እንግዲህ ይህም የሚያሳስባችሁ ከሆነ ሐኪም ማማከር ይኖርባችኋል ማለት ነው። እንግዲህ ከፍተኛ የጨው አመጋገብ የጡት ህመምም ሊያስከትል ስለሚችል የሶዲየም አወሳሰድን መቀነስ ጠቃሚ ነው። እንዲሁም ቫይታሚን ቢ ሲክስ እና ኢን የያዙ ምግቦች እንዲሁም ፕሪም መመገብ ለጡት ህመም ህክምና ላይ ጠቃሚ ሆኖ ተገኝቷል። ሌላው እንግዲህ ተልባዘር ነው። እንግዲህ የተልባዘር በየቀኑ ለሶስት ወራት የሚወሰዱ ሁለት የሾርባ ማንኪያ የተፈጨ የተልባህል የተልባ ዘይት ሳይሆን እህሉን ነው። እንግዲህ በተለይም እንግዲህ ለሳይክል ካለ የጡት ህመም ማለትም ዩራ ዋና ተከትሎ ለሚከሰት የጡት ህመም የተልባዘር ውጤታማ ነው። እንግዲህ በአጠቃላይ እንግዲህ ጡትን በራስ የመመርመር ተግባር ማለትም ብሬስት ሰልፍ ኤግዛሚኔሽን ከወር አበባ ወደት ጋር ከሰባት ቀናት በኋላ በወር አንድ ጊዜ መከናወን አለበት። እንግዲህ የጡት ቆዳ ላይ ስርጉድ ያለ ነገር ወይም ደግሞ እብጥ ብሎ የወጣ ነገር መኖሩን ለማወቅ የጡት አካላዊ ገጽታ በመስታወት እያያችሁ መመርመር በጣም አስፈላጊ ነው ማለት ነው። እንግዲህ በቅርጽ በመጠን፣ በይዘቱ ወይም ደግሞ በቀለም ወይም ያልተለመደ ደም ወይም ደግሞ መገል መሰል ፈሳሽ የሚፈስ ከሆነ ወይም ከጡት ጫፍ ወተት እንኳን የሚፈስ ከሆነ ተመልከቱ ምርመራውን በምታደርጉበት ወቅት እንደዚህ ያሉ ያልተለመዱ ሁኔታዎች ካገኛችሁ ወይም ያልተለመደ የጡትንም ካጋጠማችሁ የበለጠ ምርመራ ለማግኘት ወዲያውኑ ዶክተር ማማከር ይኖርባችኋል ማለት ነው እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማሳወቅ የምትችሉ ይሆናል ማለት ነው እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ጤና ነክ መረጃዎች እመልሳለሁ። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው